የመንገድ መሰረተ ልማት ጥያቄን ለመመለስ ማህበረሰቡን ያሳተፈ ስራ እየተሰራ መሆኑን በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ አስተዳደር አስታወቀ። በወረዳው የተሰራ ባለው የመንገድ መሰረተ ልማት ስራ በመሳተፍ የድርሻቸውን የተወጡ መሆኑን በወረዳው በተለያዩ ቀበሌያት ያነጋገርናቸው ነዋሪዎች ተናግረዋል። ዝርዝሩን አሚና ጀማል ከሆሳና ቅርንጫፍ እንደሚከተለው አድርሰናለች። የምዕራብ አዘርነት በርበሬ ወረዳ ምክትል አስተዳዳሪና የወረዳው መንገድ ልማትና ትራንስፖርት ጽህፈት ቤት ኃላፊ አቶ አብድልካፍ አፍራኖ የወረዳውን ህዝብ የመንገድ መሰረተ ልማት ጥያቄ ለመፍታት በመንግስትና በማህበረሰብ ተሳትፎ በወረዳው ባሉ በሁሉም ቀበሌያት የመንገድ ከፈታ የአፈር ስራና ጠጠር የማልበስ እንዲሁም የመጠገን ስራ መሰራቱንም ተናግረዋል። ከዚህ አንጻር በመንግስት እንደገና ደግሞ በማህበረሰብ ተሳትፎ አጠቃላይ በርካታ መንገዶችን ለመክፈትም ለመስራት እቅድ ይዞ ያ ወደ ስራ ገብተናል ከገባ በኋላ ካታ መንገዶችን የሰራንበት ሁኔታ ነን። አጠቃላይ የዶዘር ስራ የጉልበት የግዴድ ስራ የሩሎ ስራ አጠቃላይ በሁሉም ቀበላቶች ላይ ደረጃ በደረጃ ስራዎች የተሰሩ የቆዩበት ሁኔታ ነን። በተያዘው በጀት ዓመት በማህበረሰብ ጉልበትና የገንዘብ ድጋፍ 113 ኪሎ ሜትር መንገድ የተሰራ መሆኑንም ገልጸዋል። ለዚህ ስራ ውጤታማነት የማህበረሰብ ድጋፍ ትልቅ አበርክቶ እንደነበረው የተናገሩት አቶ አብድልካፍ በወረዳው በተለያዩ ቀበልያት የመንገድ ከፈታና 26.6 ኪሎ ሜትር ጠጠር የማልበስ ስራ ተሰርቷልም ብለዋል። የአፈር ስራን ጨምሮ አጠቃላይ 113 ኪሎ ሜትር ተሰርቷል። በሁሉም ቀበሌ ዛሬ ላይ ጠዋት ላይ እንዳያችሁትም ከሌራው ገዳሙ መንገድ፣ ከሌራ ዱና መጃር መንገድ፣ ከብላሎ ጉንዶ ሙጎ እንደገና ደግሞ በተለያዩ ቀበላቶች ላይ ብላሎን ጨምሮ ዱና ገበሬ ማመን ጨምሮ በሁሉም ቀበላቶች ላይ የመንገድ ተደራሽነትን ለማስፋትና አጠቃላይ ማህበረሰባዊን፣ ኢኮኖሚያዊን፣ ማህበራዊን ተስፋ ችግር ለመፍጠር ለመፍታት በዘድሪ ላይ ጥረት ሲደረገ ነበረበትና ማህበረሰባቱ በጣም ከፍተኛ ነበረብን በጉልበት በሐሳብ በማዋጣት እንደገና ደግሞ ገንዘብ በመሰብሰብ እንደ ወረዳ የተከፈቱ መንገዶችን በጠጠር የማልበስ ስራም አንዱ ትልቁ ስራ ሲሰራ የነበረበት ነው እና እንደ ወረዳ እንዳያችሁት ከ26.6 26 ኪሎ ሜትር በላይ ጠጠር መልበስ ስራ ተሰርቷል። የመንገድ መሰረተ ልማት ስራውን ውጤታማ ለማድረግ 20 ሚሊዮን ብር ከማህበረሰቡ በማሰባሰብ ግሬደር በመግዛት ውጤታማ ስራ መሰራቱንም ገልጸዋል። በቀጣይም የመንገድ መሰረተ ልማት ስራ አጠናክሮ ለመስራት አጋዥ ማሽንን ለመግዛት ህብረተሰብን በማሳተፍ ገቢ የማሰባሰብ ስራ መጀመሩንም ገልጸዋል። የኛ ወረዳ ብቸኛው ማሽን የሌለ ወረዳ ነው። ከዛ ዘር አንዳንዴ ማሽን በሌለ ሰዓት ላይ ተውሶ ለማምጣት የምንቸገርበት ሁኔታ አለ። እኛ በምናቀድበት ሰዓት ላይ ሌሎች ወረዳዎች ስራዎች የሚሰሩበት ሁኔታ አለና ይሄ ግን ለአንደኛ ለመጨረሻ ጊዜ ላይ ቢያንስ አንድ ማሽን ዘንድሮ መግዛት አለ በመምል ከማህበረሰብ ተስፋ በማህበረሰብ ተሳትፎ አዋጥን ኦልሞስት በ20 ሚሊዮን ላይ ፊት ለፊት የምታዩት ግሬደር ተገዝቶ አሁን አገልግሎት መስጠት የጀመረበት ሁኔታ አለና ይሄ ለማህበረሰቡ ትልቁ ቁፋይታን የፈጠረ ነው። ከሱ ብቻ ሳይሆን ከዚህ በኋላ ምዕራፍ ሁለት ተብሎ ሎደር እንደገና የመግዛት ስራ ኦልሞስት ፕሮሰስ የጀመረበት አሁን ባለው ደረጃ 4.6 ሚሊዮን ተሰብስቧል። ያው የተሰበሰበ ነው እስከ አመቱ መጨረሻ ድረስ አንድ ወር ተኩል አካባቢ ላይ ያው ሎደር ገዝተን እናስገባበት ሁኔታ አለና የማህበረሰብ ጉልበትን ጨምሮ በተሰራው ስራ እስካሁን 66 ሚሊዮን ብር ወጪ በማድረግ የመንገድ መሰረተ ልማት ተደራሽ የማድረግ ስራ መሰራቱን ምክትል አስተዳዳሪው አክለው ገልጸዋል። እንደ አጠቃላይ እንደ ወረዳ ግሬደሩ የተገዛበትን ጨምሮ ወሮሎ ተሰበሰበ ጨምሮ የማህበረሰቡ የአፈር ተጠረ ማልበስና አጠቃላይ መንገዱ እንዲሰራ የሚያወጣው የጉልበት አጠቃላይ ወጪን ጨምሮ አጠቃላይ ስንደምረው ወደ 66 ሚሊዮን ብር አካባቢ ወጪ ሆኖ የአጠቃላይ መንገድ ተደራሽነትን በጥራት መልኩ ለማድረስ ያው ጥረት ይደረጋል ሁኔታ ነው ያለው። የተሰሩና እየተሰሩ ያሉ መንገዶችም ዘላቂነት ያለው አገልግሎት እንዲሰጡ በቀጣይ በትኩረት ይሰራሉም ብለዋል። በወረዳው በተለያዩ ቀበሌያት በመንግስትና በማህበረሰብ ተሳትፎ እየተሰራ ያለው የመንገድ መሰረተ ልማት ዘላቂነት ያለው አገልግሎት እንዲሰጥ ጥራቱን የጠበቀ የግንባታ ስራ እየተከናወነ መሆኑን የገለጹት ደግሞ በወረዳው የህብረተሰብ ተሳትፎ አስተባባሪ የሆኑት አቶ ራህመቶ ሀሰን ናቸው። በወረዳው ገዳሙና ዱና ቀበሌያት ያነጋገርናቸው ነዋሪዎች በሰጡት አስተያየት ከዚህ በፊት በአካባቢያቸው የመንገድ መሰረተ ልማት ተደራሽ ባለመሆኑ ለተለያዩ ማህበራዊና ኢኮኖሚያዊ ችግር ሲደረጉ መቆየታቸውንም ተናግረዋል። በአሁኑ ወቅት ወረዳው የማህበረሰቡን የመንገድ መሠረተ ልማት ተደራሽነት ጥያቄ ለመፍታት በሚሰራው ስራ በጉልበትና በገንዘብ በማገዝ የድርሻቸውን እየተወጡ መሆኑንም ገልጸዋል።